እንዴት ናችሁ ጎበዝ? እንግዲህ ዝም ተራ መጽሐፍ እያወራሁ እንዳልሆነ ታውቃላችሁ። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጋር ተያይዞ በጣም እንደዚህ የማይመስለኝ በጣም የሚገራርሙ ቁም ነገሮችን ያገኘሁበት የዩኒቨርሲቲ አገልግሎት ያን ጊዜ አቶ በሚባሉት ፕሮፌሰር መስፍን ወልደ ማርያም በእኚህ ደራሴ አቶ በሚሏቸው ማለት ነው አሁን በህይወት ያሉት የዘጠና ስድስት ዓመቱ ዶክተር አክሊሉ ሀብቴ እንደዚህ የጻፉት ቁም ነገር አለው ብዬ አልጠበቅኩም ነበረ። በጣም የሚያመራምር ነው። ዝም ብዬ ተራ መጽሐፍም እያነበብኩ አይደለም። የራሴንም አስተያየት እያከልኩበት ነው። የእናንተም የራሳችሁ ትጨምሩበታላችሁ ብዬ ተስፋ አድርጋለሁ። እስቲ ዛሬ ደግሞ በአጭሩ ከ354 ገጽ አካባቢ ከዶክተር አክሊሉ ሀብቴ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋም እና መስፋፋት ጉዞ ከሚለው ምክንያቱም የዘመናዊ ትምህርት ከ1900 እስካሁን እስከ 2017 ነው፣ 117 ዓመቱ ነው። የ66 ዓመቱን ንጹህ ታሪክ እሳቸው የተሳተፉበትና የዩኒቨርሲቲ ፕሬዚዳንት የነበሩበትን ይተረኩልን። በአጭሯ የዛሬዋ እንዲስት ንያት ያው ብዙ ቁም ነገር እንደምታገኙበት አስባለሁ። አስተያየት ሀሳቦቻችሁን ስጡኝ። የተሻለ ሀሳብም ያላችሁ ሰዎች አካፍሉን፣ አጋሩ። በዚህ ዘመን የጠፋው ትክክለኛና መሰረታዊ እውቀት ነው፣ ቁም ነገር የሚያስይዝ አቅጣጫ የሚሰጥ ነገር ነው የጠፋው። እግዚአብሔር ሰው አርጎ ፈጥሮን የሚያመክንን አቅም የሚያሳጣን ከቻለ እንስሳ የሚያደርገን ካልሆነ ድፍን አድርጎ አደንቆሮ የሆነ ነገር ውስጥ የሚከተል ነገር ነው የበዛውና ጅዝብ ከሚያደረግ እንደዚህ ከሚያደንዝዝ ነገር ውስጥ ለመውጣት ቁም ነገር ያለበት የሚጠቅመንን ነገር ልንካፈል ይገባል። ምክንያቱም ነቢይ እግዚአብሔር ቅዱስ ዳዊት የሚባለው ታላቁ በመዝሙሩ ምስለ ጻድቅ ትጸድቅ ወምስለ ህሩያ ህሩይ ህሩያ ትከውን ወይም ስለ ጠዋይ ተጠዊ ይላል። ከክፉዎች ጋር ክፉ፣ ከጻድቃን ጋር ጻድቅ፣ ከተመረጡት ጋር ምርጥ ነው ይላል። ስለዚህ ውሏችንና አቀራረባችን ከተሻለ ነገር ጋር ከሆነ የተሻለ የመሆን እድላለን ለማለት ነው። እዚህ እኔ የምችለውን አካፍላችሁ የዩኒቨርሲቲ አገልግሎት የሚባለው በ1956 ነው የተጀመረው። በዚህ መጽሐፍ ደራሲ አነሳሽነት ነበር ሀሳቡ መጀመሪያ በጥናት የቀረበው። ኋላ ፕሮፌሰር መስፍኖን ለማርያም ብለን እኛ የምናውቃቸው የዚህ መጽሐፍ ደራሲ ግን አቶ የሚሏቸው መስፍኖን ለማርያም አርቅቀው አቀረቡት። ኋላ ጥናቱን የሰራው አክሊሉ ሀብቴ የዚህ መጽሐፍ ደራሲ ዶክተሩ ነው ተብሎ እሳቸው እንዲመሩት ተደረገ። ያ የኢትዮጵያ ፖለቲካ የአብዮተኛው ትውልድ ተጠንስሶ የተወለደበት መስሎ እንዲሰማኝ አድርጎኛል። ያ አገልግሎት በዩኒቨርስቲው እንዴት እንደጸደቀ ስቲ ነው የዩኒቨርስቲው አገልግሎት መሰረታዊ ሀሳብ በአወቃቀርና በአስተዳደር በኩልም እንዴት ስራ ላይ ሊውል እንደሚችል በሁለት ልዩ ልዩ ኮሚቴዎች ከተጠናና ለዩኒቨርስቲው ለዩኒቨርሲቲ ፕሬዚዳንት ለልጅ ካሳ ማለት ነው ያን ጊዜ ከቀረበ በኋላ ጉዳዩ ለዲኖች ካውንስልና ለፋካልቲ ጉባኤ ስራ አስፈጻሚ ኮሚቴ ቀርቦ ፌብራሪ ሰባት በአብዛኛው በፈረንጆች ነው የተጠቀሰው የዚህ መጽሐፍ አቆጣጠር። ለምን ደራሲውን እንደፈለጉት አላውቅም ግን በእኛ በ1956 55 56 አካባቢ በመሰረተ ሀሳቡ ተቀባይነት ያገኛል። በዚህም ዕለት ፕሮግራሙ እንዴት በስራ እንደሚተረጎምና እንደሚተዳደርም በህግ መልክ ተቀርጾ እንዲቀርብ በህግ ፋካልቲ ዲል ሊቀመንበርነት የሚሰራ አነስተኛ የስራ ቡድን ይቋቋሟል። የቡድኑ ረቂቅ ተዘጋጅቶ አርብ አፕሪል 17 ያው በፈረንጅ ነው። አሁንም ሚያዚያ 19 በእኛ ደግሞ ስንት ይሆናል? 1957 አካባቢ 5 56 ለፋካልቲው ጉባኤ ቀርቦ ከ8 ሰዓት በላይ የፈጀ ሰፊ ውይይት ከተደረገበትና ልዩ ልዩ ማሻሻያዎች ቀርበውለት የጸደቀው ጸደቀ፣ ተቀባይነት ያላገኘው ወድቀው። ታሪካዊ የቀዳማዊ ኃይለ ሥላሴ ዩኒቨርስቲ አገልግሎት የዩኒቨርስቲ አገልግሎት የሚባለው ከሌሊቱ ስድስት ሰዓት ላይ የስምንት ሰዓት ስብሰባ ተደርጎ ጸድቆ በ1956 57 የትምህርት ዓመት ጀምሮ በስራ ላይ እንዲውል የሚለው ሀሳብ በ24 ድምፅ ሲደገፍ በአስር ተቃውሞና በሁለት ድምፅ ተዓቅቦ አልፏል። ስለዚህ ዲሞክራሲያዊ ነበር ማለት ነው። የሚገርም ነው። ዲሞክራሲ ኤክሰርሳይዝ በእኛ ዘመን እንደተጀመረ ብቻ አድርገን ማሰብ ክፉ ነው። በውይይቱ ሰዓት ለመሻሻል የቀረቡትን ተቀባይነት ያገኙትንና ያላገኙትን ዝርዝር ቃለ ጉባኤውን በማንበብ መረዳት ትችላላችሁ። እኔ ጠቅላላውን ምጽፍላችሁ ይላሉ። በአጠቃላይ የጸደቀውና እንደ መመሪያውኑ የተቀረጸው የኢትዮጵያ ዩኒቨርስቲ አገልግሎት ደንብ በመድብል መልክ ተጠቃሉ በተዘጋጀው የመምህራኑ ጉባኤ ህግ ውስጥ ታይትል ሶስት የትምህርት ፖሊሲ፣ ታይትል 3 ኢዱኬሽን ፖሊሲ፣ የኢትዮጵያ ዩኒቨርሲቲ አገልግሎት ሶስተኛ ክፍል፣ ሴክሽን 3 ኢትዮጵያ ዩኒቨርሲቲ ሰርቪስ በሚለው አርዕስት ተዘርዝሮ እሱም ይገኝላችኋል ይላሉ። አዲስ ፕሮግራም በመሆኑ ሊያጋጥሙ የሚችሉት ሁኔታዎች ሁሉ ያገናዘበ የውስጥ መመሪያ ደንብ ባይሆንም እንኳ የፕሮግራሙን አበይት መንፈስና ስራ አሰራር ግልጥ አድርጎ በሚከተሉት ዋና ዋና ርዕሶች ይዘረዝራል። የፕሮግራሙ ዓላማና ፖሊሲ ገጽ 54 አካባቢ፣ ለፕሮግራሙን ለማሟላት የሚጠበቁት ጉዳዮች ከገጽ 55 ጀምሮ ሀመሯ የዕቅድና አመራር አካላት ኃላፊዎች ግዴታዎች ገጽ 58 ጀምሮ መ ኃላፊ አካላት ፕሮግራሙን በስራ ላይ በሚተረጎሙበት ጊዜ መጠበቅ ያለባቸውን አጠቃላይ መስፈርቶች ገጽ 59 እስከ 61 ይዟል። ከዚህ በተረፈ ለዚህ ፕሮግራም ክንውን በግልም በህብረትም ከተራ መምህር እስከ ዩኒቨርሲቲ ፕሬዚዳንት ከተማሪዎች ድን እስከ ዩኒቨርሲቲ አካዳሚክ መከተል ፕሬዚዳንት ከፕሬዚዳንታዊው ቋሚ አገልግሎት ኮሚቴ እስከ ፋካልቲው ጉባኤ ከፕሮግራሙ ምን እንደሚጠበቅ መመሪያ ይሰጣል። ከፕሬዚዳንት ያልኩት የዩኒቨርሲቲው ማለት ነው። በተጨማሪም በአፈጻዘሙ ተማሪዎች እንዴት እንደሚካፈሉና በምክክር ጉባኤያትም እንደሚጋበዙ ያስረዳል። በዚህ መልክና ስነ ስርዓት ከተዘጋጀና ከተዋቀረ በኋላ ጉዳዩ ለቦርድ ቀርቦ ጸድቆ ቀጥሎም በሚኒስትሮች ምክር ቤት እንዲያውቀው ተደርጎ ፕሮግራሙ እንዲጀመር ተደረገ። እንግዲህ ይሄ አብዮት የተፈጠረበት ፕሮግራም ነው። ተራ ፕሮግራም አይደለም። በአጀማመር ሂደት ስለ ፕሮግራሙ የተነሱ አንዳንድ ቅሬታዎች አሉ። ደጋፊዎችም ተቃዋሚዎችም ነበሩት። ይህ ፕሮግራም በጣም በተወሰኑ አመቶችና ወራቶች አውጠንጥኖ መልክ ሰጥቶ ፕሮግራም ተቀባይነት እንዲያገኝ አስጠምቶ ልዩ ልዩ አግባብ ያላቸውን አካሎች አወያይቶ ፕሮግራሙን ለምረቃ የሚጠበቅ የአካዳሚ ግዴታ በመሆኑ የመምህራን ጉባኤው በሰፊ ተወያይቶ አስተዳደሩን አዋቅሮ ስራ ላይ እንዲውል ማድረግ የስራ ቅልጥፍና የተንጸባረቀበት ትልቅ የስራ ክንዋኔ ነው ለማለት ያስደፍራል። ታዲያ እንዲህ የሚባል እንዲህ ያለ ችግር እንዲህም ዝም ብሎ ያለ ችግር ተከናወነ ማለት አይቻልም። በሂደቱ ገና ካጀማመሩ በፋካልቲ ጉባኤ ድምፅ አጽጣት እንደተመለከት ነው። ምንም ከፍ ባለ ድምፅ ተደግፎ ቢያልፍም በተቃዋሚዎችም ነበሩት፣ አስር ተቃዋሚዎች ሁለት ድምፅ ታቅቦ ነበሩ ብለናል። ሀያ ነው አደለ? የደገፉት። ደጋፊዎቹ ምን አሉ? በገጠር የሚኖረውን ህዝብ ኑሮ ችግር ተማሪዎቹ ሳይመረቁ መረዳትና መገንዘብ መቻል ይጠቅማል። በገጠር በነዋሪ በኩል ስለ ተማሪ ያለውን አሉታዊ አስተያየት ለማሻሻል አው የገጠሩ ነዋሪው ስለ ዩኒቨርሲቲ ተማሪ የተሻለ ግንዛቤ እንዲኖረው፣ የልማት አስተዋጽኦ በመጠኑም ቢሆን ደግሞ ተማሪዎቹ ሄደው ያበረክታሉ። እኛ ተማሪዎች እንዴት ሀገራችንን እንርዳ ለሚል ጥያቄ ደግሞ ሳይመረቁ በፊት ይህንን ኤክሰርሳይዝ አድርገው በሚቀራቸው አንድ ዓመት ቢማሩ እንዴት መርዳት እንዳለባቸው ቅርጽ ይሰጣል፣ ነው ተማሪዎቹ በክፍል የሚማሩትን ትምህርት ሳይጨርሱ በፊት በተግባር ስራ ለመሞከር እድል ማስገኘቱ ኋላ ምን ላይ ለመሰማራት እንደሚረዳቸው ደካማና ጠንካራ ጎኑን ያገኙበታል ማለት ነው። የአገራቸውን ችግር ለማወቅ ለሚፈልጉ ምርምር የማድረግ እድል መፍጠሩና የመሳሰሉትን በማቅረብ ጥቅሙን ሲያስረዱ ይታያል ይላል። ያው ሙሉ ነጥብ ነጥቧን ብቻ አይደለም ሀሳቦቹን ጎላ ለማድረግ ሞክሬአለሁ። ተቃዋሚዎቹ በትምህርት አተረጓጎም አገልግሎቱን እንደ ትምህርት አለመቁጠር፣ አገልግሎቱ ምንም አይሰራም አሉ። ተቃዋሚዎቹ ደግሞ ምን ትምህርት በትምህርት ትምህርት ነው፣ አገልግሎት ሌላ ነው የሚል የተቃዋሚዎች ሀሳብ ነበር። በትምህርቱ ትምህርት መስመር አገልግሎት ለመስጠት አለመቻል፣ በተማሩት ትምህርት መስመር አገልግሎት ለመስጠት አለመቻል፣ የተማሩትን አይደለም ሄደው የሚሰሩት። ስለዚህ ምንም አይጠቅምም ነው። ተማሪዎቹ አገልግሎት በመስጠት ፈንታ የፖለቲካ ጨዋታ በመጫወት ከአስተዳደሩ ጋር መጋጨት ሊመጣ በመቻሉ ተጨማሪ የስራ ጫና ለዩኒቨርሲቲው ሊያመጣ ይችላል። አዎ ወደ ፖለቲካ ተማሪው እያዘነበለ ስለሆነ ተጨማሪ ጫና ይፈጥርብናል። ይሄ ተገቢ ስጋት ነው። የተመራቂዎቹን ዘመን በአንድ ዓመት እድሜ በማራዘም ተማሪዎች የአንድ ዓመት ገቢ ለምን ያጣሉ? አገሩን ሳያውቅ ተመርቆ ስራ ከሚሰራ አሁን ይሄ ለመቋም አይበቃም። አውቆት ስራ ቢመረቅ አይሻልም? ዛሬ እኛ አውቀ ነው ው ከተመረቅን ስንት ዓመት ሆነ ለሀገራችን ምንፈየድንላት ሸክም ከመሆን በስተቀር የሀገራችን ደዌ የሆነ ባለስልጣን፣ ደዌ የሆነ የሃይማኖት መሪ፣ ደዌ የሆነ ስንት የድርጅት ኃላፊ አለ። ነጋዴው፣ ባለ ሀብቱ፣ ባለ ትዳር፣ የልጆች አባት እናት የተባለ ሰፈሩ የሚያጉላላ ስንት የሰፈር በሽታ አለ። ይህን የፈጠረው ዩኒቨርሲቲ እኮ ነው። ስለዚህ አንድ አመት አዘግይቶ አይመረቅ የሚለው ነገር መታሰብ ነበረበት። ለማንኛውም የተቃውሙት ተቃውሞ ነበረ። መንግስት የተማረ የሰው ጉልበት ለአንድ አመት ለምን ይጠብቅ፣ ተመርቀው ቶሎ ይስሩለት ይላል። ዛሬ ይኸው አይመረቁ እየተባለ ስንት ሰው ተረፍርፎ የለ እንዴ? በቀጠሩ ሲሰማሩ ብዙ ሊገጥማቸው የሚችሉ ፈተና በመኖሩ አደጋ ሲደርስ ዩኒቨርሲቲው ተጠያቂ ሊሆን መቻሉ ለምስ እንደ ምክንያት በመዘርዘር ልንቆጣጠረውና ና ልንቋቋሙ በማንችል አስተዳደር አካባቢ ዘለን መግባታችን ከጥቅሙ ጉዳቱ ሊያመዝ መቻሉ በመጥቀስና ሌሎችን በመጨመር ቅዋሚዎቻቸውን ያስረዱ ነበር። ማለት ተማሪዎች በዩኒቨርሲቲ ምክንያት ሄደው ሞቱ፣ እንደዚህ ችግር ገጠማቸው እንዳይባል ማለት ነው። ይህ ዛሬ በምን ምክንያት ሄዶ ወታደር ይሞታል፣ ፓይለት ይሞታል፣ ሐኪም ይሞታል በተለያየ ነገር ባለ ሀብት ይሞታል፣ ነጋዴ ይሞታል፣ ባለስልጣን ይሞታል፣ ማንም የሃይማኖት ሰው ይሞታል። ማይሞት ሰው የለም። ትክክለኛ ስራ እየሰሩ መሞት ግን መባረግ ነው። ከነዚህ መካከል አንዳንዶቹ የተማሪዎችን ቅዋሜ እንዲነሳሳ ያበረታቱና ያራገቡ ነበር። እነዚህ አሁን ጫናዎቹ የተቃዋሚዎቹ ሀሳብ ተማሪዎቹ የበለጠ እንዲቃውሙ አግዟል ይላል። በመጨረሻ ሚዛኑ የደጋፊዎች ሆኖ ፕሮግራሙ በአመዛኙ በማስተማር ስራና በአንድ ዓመት በአንድ የመንግስት መስሪያ ቤት ማለትም በትምህርትና ስነ ጥበብ ሚኒስቴር ስራና በሌሎች መስሪያ ቤቶች ፈቃደኝነት እንደተገኘ እንዲጀመር ተወሰነ። ለዩኒቨርሲቲ አገልግሎት ፕሮግራም ልዩ ልዩ ቅድመ ዝግጅትም ተደርጓል። በዩኒቨርሲቲ አገልግሎት መተዳደሪያ ደንብ መሰረት የፖሊሲና የአመራር የበላይ አካል ፋካልቲው ጉባኤ ነው። የፕሮግራሙን አመራር የሚከታተሉት የዩኒቨርሲቲ አገልግሎት ኮሚቴና የዩኒቨርሲቲ አገልግሎት አስተዳዳሪ ናቸው። በተጨማሪ እያንዳንዱ ኮሌጅ ወይም ፋካልቲ ፕሮግራሙን የሚከታተልና ና ድልድይ ሆነ የሚያገለግል አንድ ተጠሪ ይሰይማል። የፕሮግራሙ በጀት ምንጭ ዩኒቨርሲቲና ከተገለጋዮቹ መስሪያ ቤቶች ይሆናል። ይህንን አሁን በማህበረ ቅዱሳን አንዳንድ በፊት የግቢ ጉባኤ እያለን እንደዚህ አይነት ጥረት ይደረግ እንደነበረ በማህበረ ቅዱሳን አይቻለሁ። በጽራጽዮን ዛሐርያት አንድነት ኖሮ ማህበር የሚባሉት ቦራዩ ያሉትም እነሱም እንደዚህ አይነት ነገር በጀት አስበው ሲንቀሳቀሱ አስተውላለሁ። ሌላ በየሰንበት ትምህርት ቤት የሚደረጉ ናቸው እንጂ በአገሪቷ ላይ እኔ ሌሎች ነገሮች ብዙ አላቅም። ለአገልግሎት አዎ፣ በኮሌጅ ወደ ማይጨው ስንሄድም እሱም ችግር ነበረበት። ለአገልግሎት ተካፋይ ተማሪዎች የሚሰጥ ትምህርት ወይም ኦሪንቴሽንም ነበረ። ተማሪዎቹ ወደ ተመደቡበት ስፍራ ከመሰማራታቸው በፊት ስለሚሄዱበት ስፍራ፣ ስለ ስራቸው ጠባይና ስለ ፕሮግራሙ ምንነትና አስተዳደር የሁለት ሳምንት ትምህርት ኦሪንቴሽን ተሰጥቷል። ይህም የትልቅ ሰው አስተሳሰብ ነው። ትልልቅ ሰዎች በነበሩበት ቦታ ትልቅ ስራ ይሰራል ማለት ነው። እኛ ዛሬ ብዙ ነገር ሊከናወንልን ያልቻሉ እንደ ትልቅ ሰው አክት ማድረግ ስላቃተን ነው እንጂ እግዚአብሔር ትልቅ ሳያደርገን ቀርቶ አይደለም። ከጥቂት ዓመታት በኋላ የሚሰጠው ትምህርት ብቁነትና ጥቅምም ተገምግሞ የትምህርት ጊዜ ከሁለት ሳምንት ወደ አንድ ሴሚስተር እንዲራዘምና በተጨማሪ የአንድ ክሬዲት ዋጋ እንዲሰጥ ተደርጓል። ይሄ አገልግሎት ዝግጅቱ ማለት ነው። በትምህርቱ የሚሸፈኑት ርዕሶች እየተሻሻሉና እየበለጸጉ መሄዳቸው በሂደት ቢታይም አብዛኛውን ጊዜ የሚከተሉት ርዕሶች ትኩረት አግኝተው ነበረ። ስልጠናው ላይ ኦሪንቴሽኑ ላይ ሐሳቦቹ ላይ ስለ ዩኒቨርስቲ አገልግሎት ዓላማ ጠቅላላ መረጃ። ስትሄዱ አገራችሁን ገበሬውን ነው የምታገለግሉት። አካባቢያችሁን ታውቃላችሁ፣ አገራችሁን ታውቃላችሁ። ዓላማው ደግሞ እዛ በማወቃችሁ ምንድን ነው ይሄን ክፍተት ትሞላላችሁ ነው። ስለ ባህልና ህብረተሰብ የማታቁትን ህብረተሰብ ለምሳሌ ጎንደር ተወልደ ወላይታ ብትሄድ፣ ሶማሌ ተወልደ ትግራይ ብትገባ፣ ጋምቤላ ሆነክ አዲስ አበባ ብትመጣ ማለት እኮ ነው። ስለ ባህልና ህብረተሰብ ታውቃል አገርህን አንድነትህን ታጠናክራለህ፣ ነው ስለ ማህበረሰብ ልማት ፕሮግራም የማህበረሰብ እንዴት ነው ማልማት እንዳለበት፣ የንጆዎች ዛሬ የሚፋለጡበትና ይሄ ሁሉ ቢሊየን ብር የሚንቀሳቀስበትን ታለማና ሀብታምም ትሆንበታለህ እኮ ነው፣ እቅድና ልማትም ትፈጥራለህ። መሰረታዊ የማስተማር ዘዴን ትይዛለት የትምህርት አስተዳደር ችግር ትቀርፋለ። የኢትዮጵያ መንግስት አቋቋምና የክፍለ ሀገሮች አስተዳደር እንዴት መሆን እንዳለበት ትረዳለ። አንተም የራስን ድርሻን ታዋጣለህ። የጤና ችግሮች በኢትዮጵያ የት የት እንዳሉ፣ ምን መፍትሄ እንደሚፈለግ፣ አንተ ደግሞ ምን እንደሚጠበቅብህ፣ የእርሻ ልማት ችግሮቻችንን ታያለ፣ ታጠናለ። ህግና አፈጻጸሙ በሁለት ሳምንትም ሆነ በግማሽ ዓመት እነዚህ ንርሶች በዝርዝርና በሚያጠቅም መልክ ለማስተማር ችግር መኖሩን መረዳት አያዳግትም። የተማሪዎቹ ብዛት እያደገ በሄደ ቁጥር አነስተኛ በሆኑ ክፍሎች በመከፋፈል ለማስተማር የበጀትም የአስተማሪም ችግር መፈንጠቁ አልቀረም። ሆኖም ስለ ዩኒቨርሲቲው አገልግሎት ጠባይና አገልግሎት ለመስጠት በሚሄዱበት ስፍራና ህዝብ ስለሚሰጠው ጥቅም በማስተማር ስራ ላይ ለሚሰማሩ ስለማስተማር ዘዴ በአጭርና በአጠቃላይ መንገድ እንዲሰጣቸው ተደርጓል። ይህም ሆኖ በዚህ አካባቢ ብዙ ችግሮችና ነቀፊቶች ዘነዘሩና ይሰሙ ነበር። የምደባ አሰራር በየአመቱ ተማሪዎች ወደ አገልግሎት ስፍራዎችና መስሪያ ቤቶች እንዴት ነው የሚመደቡት? ተማሪዎች የሚመደቡባቸው ስፍራዎች ምናምን ተብሎ በምደባ ዙሪያ ላይ የተለያዩ ሀሳቦች ተነስተው ደንብም ወጥቷል። ፋካልቲዎች ሀሳብ ሰጥተዋል። የዩኒቨርስቲው አስተዳደር እንዲ እንዲ ይመደብ ተብሎ ፌርሊ፣ አዎ፣ ሚዛናዊ በሆነ መልኩ የሚመረቁ ተማሪዎች አንድ ዓመት ሲቀራቸው ስለሆነ የሚመደቡት በሚዛናዊ መልኩ እንዲመደቡ ተደርጓል። ቢሆንም ተማሪዎች የተመደቡባቸው መስሪያ ቤቶች ግን በጣም በጣም ገርመውኛል፣ እኔ በጣም ገርመውኛል። ለምን? ኢትዮጵያ ያስተማረቻቸው ተማሪዎች አንድም ቢሆን የኦርቶዶክስ ቤተ ክርስቲያን ውስጥ አልተመደበም። እስቲ እንያቸው። አዲስ አበባ ማዘጋጃ ቤት ተመድበዋል። ትምህርትና ስነ ጥበብ ሚኒስቴር፣ ፍትህ ሚኒስቴር፣ አገር ግዛት ሚኒስቴር፣ ጤና ጥበቃ ሚኒስቴር፣ ትንባው ሞኖፖል፣ ኖርዌይ ሉተራን ቸርች ሚስዮን ውስጥ ተመድቧል። የሰራተኛ ማህበር ኮንፌዴሬሽን ውስጥ ተመድቧል። የህክምና ማዕከበላዊ መጋዘን ወይም ስቶክ ውስጥ ተመዝበዋል። የካቶሊክ ቅድስት ማርያም የሚባል ቤተክርስቲያን ውስጥ ተመድቧል። ትምህርት ቤት ውስጥ ተመድቧል። የእርሻ ትምህርት ምርምር ኢንስቲትዩት ውስጥ ተመድቧል። የእርሻ ምርምር ኢንስቲትዩት፣ የኢትዮጵያ ቱሪስት ድርጅት ውስጥ ተመድቧል። ቱሪስት ትምህርት ድርጅት ውስጥ ተመድቦ ግን የኦርቶዶክስ አለመመደብ አይገርም። ቴክኒካል ኤጀንሲ ውስጥ ተመድቧል። የስጋ ቦርድ፣ አዋሽ ሸለቆ ባለስልጣን፣ ኢትዮጵያ ፔትሮሊየም ኩባንያ፣ ቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት፣ ደቀ መሐሪ ሚሲዮን የሚባል ሚሲዮን ድርጅት ውስጥ የፊደል ሰራዊት፣ የመንገድ ምገናኛ አስተዳደር፣ ጠቅላይ ኦዲተር መስሪያ ቤት፣ ካድ የሚባል ድርጅት፣ ጭላሉ የአውራጃ የእርሻ ልማት ውስጥ፣ መካነ ኢየሱስ ኢቫንጀሊካል ቸርች ውስጥ ተመድቧል። የወባ ማጥፊያ ድርጅት፣ ምርጫ ቦርድ፣ ዩኤስኤአይዲ የሚባለው የአሜሪካ ድርጅት ውስጥ ሰራተኞች ተመድቧል። የአለም ህዝብ ግንኙነት፣ የዱራራዊ ጥበቃ፣ ኤች አይ ቪ ኢትዮጵያ የሚባል ድርጅት ያኔ ሶሪ፣ ኤች አይ ቪ አለ። ይቅርታ፣ ቀብር ለመሄድ ስለ ቸኮልኩ ነው። ኤች ቪኤ ኢትዮጵያ የሚባል ድርጅት ውስጥ ተመድቧል ። ደብረ ዘይት ኢቫንጀሊካል ኮሌጅ የሚባል ኢቫንጀሊካል ኮሌጅ ደብረ ዘይት ላይ ተመድቧል። አጋሩ ኢንዱስትሪያል ልማት ባንክ ናዝሪት ባይብል አካዳሚክ ማለት መሰረተ ክርስቶስ ቸርች የተመሰረተበት የሜኖናይት የአሜሪካው ድርጅት የሚመራው የናዝሪት ባይብል አካዳሚ ውስጥ ተመድቧል። ሰው ናዝሪት ቅዱስ ዮሴፍ የካቶሊክ ትምህርት ቤት ውስጥ ተመድቧል። የኢትዮጵያ አየር መንገድ የማድም ሚኒስቴር ተመድቧል። አሁን ከነዚህ ውስጥ የካቶሊክ፣ የፕሮቴስታንት ተመድቧል። አንድ የእስልምና አይቻል አላዩ፣ የኦርቶዶክስ አይቻል አላቸው። ዝርዝሩ ሁሉንም መስሪያ ቤቶች ላይ አጠቃልል ይችላል። ሆኖም እንደሚመለከተው የተማሪዎቹ በልዩ ልዩ የመንግስት መስሪያ ቤቶችና በቦርድ በሚተዳደሩ ድርጅቶች በልዩ ልዩ የሃይማኖት ትምህርት ቤቶች ይላል። ልዩ ልዩ ሃይማኖት ኦርቶዶክስን አያካትትም፣ ሙስሊምን አያካትትም። በጣም ገራሚ ነው። ሙስሊም ያንሽ ጠንካራ ተቋም ላይ ኖር ይችላል ይባል። እንዴት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በዛ ሁሉ ጳጳሳት እየተመራች በአቡነ ቴዎፍሎስ ዘመን፣ በአቡነ ባስሊዮስ ዘመን ጃማይካና ትሪንዳድና ቶቤጎ አሜሪካና አውሮፓን የደረሰች የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ50 ዓመት በፊት ለንደን ላይ ደብረጽዮን ማርያም ቤተክርስቲያን የተቋቋሙባት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት ነው የማይመደብላት? ነው ወይስ ይዘውሩት የነበሩት እውነትም እንደተባለው ሚስዮናውያን ነበሩ? ያተያይቃል። ይሄ ምርምርና፣ በጎ አድራጎት ድርጅቶች፣ ማዘጋጃ ቤትና ሌሎች መስሪያ ቤቶች በመመደብ አገልግሎት ሰጥተዋል ይላል። በአገልግሎት ለሚሰማሩት ተማሪዎች የአበልና የቁስ ዝግጅትም ተደርጓል። በእውነት ለመናገር አዎ፣ ጥሩ በቂ የሚባል አበል ተደርጓል፣ ተመድቧል። ከስለዚህ ከ1956 ጀምሮ ዘለል ብዬ ላንበብላችሁ ቁጥር ማለት ከ1956 ጀምሮ 129 189 261 349 394 558 472 561 343 ተማሪዎች እስከ 1964 ድረስ፣ እስከ 65 3759 ተማሪዎች አገልግሎት ሰጥተዋል። በዚሁ ዓመት በእነዚሁ ዓመታት ውስጥ ከድርጅት ደግሞ ሰራተኞች ሆነው አገልግሎት የሰጡ ሰራተኞች አሉ። በማስተማርና ከማስተማር ውጪ ከእርሻ 466 ሰራተኞች፣ ከአርት 455፣ ከቢዝነስ አስተዳደር 541፣ ትምህርት ኢጁኬሽን 1151፣ ሕግ 181፣ ፋርማሲ 83፣ ሳይንስ 257፣ ማህበራዊ አገልግሎት 86፣ ቴክኖሎጂ 477፣ መንፈሳዊ ኮሌጅ ደግሞ ከቅድስ ሥላሴ ነው ያኔ የነበረው 62 ሰዎች። አብዛኞቹ እንግዲህ የውጭ ዜጎች ናቸው፣ 275 ፐርሰንት በላይ ጠቅላላ ድምር 3759 ሰዎች። አዎ አገልግሎት ሰጥተዋል። በማስተማርም ከማስተማርም ውጭ ይሄ ማለት ሚስዮናውያን እንዳሉበት እንዳንረሳ። ስለዚህ ምናልባት ከሁለት ሺህ ያላነሰ ሚስዮናውያን እዚህ ውስጥ አሉበት። በአስተማሪነት እንዲሰማሩ የተደረጉት ሁልጊዜ በእቅዱ መሰረት በመለስተኛ ደረጃ ከመወሰን አልፎ ችግሩና ፍላጎቱ ሲያስገድድ በከፍተኛ ክፍሎች አንዳንዴም ወደ ታች በመውረድ በአንደኛ ደረጃ ክፍሎች ማስተማር የተገደዱበት ሁኔታ እንዳጋጠምና ችግሩን ለመቋቋምና ለመርዳት ተማሪዎቹ መፍቀዳቸው ይታያል። ውይይቱ ፍሬ ነገር አገልግሎት የሚሰጠው በመላ ኢትዮጵያ በመሆኑ የክፍለ ሀገሮችና የአውራጃዎች የልማት ደረጃዎችና የአስተዳደር ይዙታ ቦታ ከቦታ ቦታ የተለያየ መሆን ብቻ ሳይሆን ከተማሪ ቤት ተማሪ ቤትም ልዩነት ስለሚታይ የአገልግሎቱ ሂደት ሕይወትም እንዲሁ በመለያየቱ አንድ ወጥ የአሰራር መረብ ለመዘርጋት አዳጋች ነው። መገኘቱ አፈጻጸም ለሚገጥም ችግር ተዘጋጅቶ መገኘትና ተስማሚ መፍትሄ በመፈለግ መስራት የሚጠይቅ እንቅስቃሴ ነበር። ሊፈነጥቅ የሚችለውን ችግር ለማሰብ እንዲረዳ በ1962/63 ዓ ም አካባቢ ተማሪዎች የተሰራጩባቸው ክፍለ አገሮች የሚከተለውን የሚከተለው ሰንጠረጃ ያመለክታል። አዲስ አበባ በ1962/63 አካባቢ በማስተማር 25 ተማሪ በሌላ 69 በቀጣዩ ዓመት 17 በሌላ 68 10 36 እያለ ጠቅላላ ድምር አዲስ አበባ ላይ 62 በሌላ 278 አርሲ ላይ 62 እና 29 ባሌ ላይ 49 51 ተማሪ በገምድር ጎንደር እንደማለት ነው። 116 ተማሪ ኤርትራ 168 ተማሪ ተመድቦ ነበር። ጋመጎፋ አርባ አንድ ተማሪ ጎጃም መቶ ሶስት ተማሪ ሐረርጌ መቶ ሀምሳ ሁለት ተማሪ ኢሉባቡር ሰላሳ ዘጠኝ ተማሪ ከፋ እየደመርኩ ስለሆነ ነው። ሀምሳ ሶስት ተማሪ ሸዋ ሁለት መቶ ሀምሳ ሶስት መቶ ዘጠና አራት ተማሪ ሲዳሞ መቶ ሀያ ሶስት ተማሪ ትግራይ ከኤርትራ ውጭ ማለት ነው። መቶ ስምንት እና ስድስት ስንት ይሆናል? መቶ አሥራ አራት ተማሪ ወለጋ መቶ ስድስት ተማሪ ወሎ ሰማንያ አምስት ጠቅላላ ተማሪ የተመደበው በመጀመሪያው ዓመት። 458 በቀጣዩ ዓመት 541 ቀጣዩ ዓመት 332 ቀጥሎ ያለው 533 ነው። በጠቅላላ በ19 ስንት ማለት እስከ 65 ድረስ 1864 ተማሪ ተመድበዋል። በሰንጠረጁ ጠቅላላ ድምር ውስጥ ስንት ተማሪዎች? 10 ተማሪ ከ19 10 ተማሪዎች በጠቅላላው 18 ተማሪዎች 8 ተማሪዎች በእርሻ ምርምር ኢኒስቲቱት ጠቅላላ ይሄ እንኳን ዝርዝሩ እንኳን ቢቀርብን ይሻላል። ከዛ ውጪ እርሻ፣ አርት፣ አርኪቴክቸር፣ የህንፃ ቴክኖሎጂ፣ ቢዝነስ አስተዳደር፣ ትምህርት፣ ህግ፣ ፋርማሲ፣ ማህበራዊ አገልግሎት ሳይንስ፣ መንፈሳዊ ኮሌጅ ማለት የትምህርት ዓመት ከኮሌጆቹ ለዩኒቨርሲቲ አገልግሎት በየትምህርት ሙያቸው መሰማራታቸውን የሚያመለክት ነው። ከመንፈሳዊ ኮሌጅ መቶ ፐርሰንት ተሳትፏል ይላል ከመንፈሳዊ ጎሎች በተማሩበት ነው የተሳተፉት፣ መቶ ፐርሰንቱ ከህንፃ ኮሌጅም እንደዚያው በተማሩበት መቶ ፐርሰንት ነው። አርኪቴክቸር 83 ፐርሰንት በተማሩበት ነው። ሌላው ትምህርት ነው። ትምህርትም መቶ ፐርሰንት በትምህርት ጉዳይ ላይ ነው ያሳተፉት። በጣም ዝቅተኛ የሚባለው በቢዝነስ አስተዳደር የለሙያቸው የተካፈሉት ነው። ከነሱ ያነሰ ደግሞ አርት ነው። አርት ያህልማ የመለከታቸው ስገብተው ነው ስድስት ፐርሰንት ናቸው የሰሩት ልዩ ጥረት በመደረጉ ውጤት የታየባቸው ኮሌጆችና ትምህርት አይነቶች በቴክኖሎጂ ፋካልቲ አርኪቴክቸርና የህንፃ መሐንዲስነት፣ ህግ፣ ፋርማሲ ናቸው። የተማሪዎች ቁጥር አነስተኛ በሆኑ የጠቅላላው ምስል ሊመዝነው አይቻልም። በዚህ ሚዛን ውስጥ የህክምና ፋካልቲና የጤና ጥበቃ ኮሌጅ በፕሮግራማቸው የአንድ ዓመት በገጠር አገልግሎት የተጠቃለ በመሆኑ በቀረበው ስታሲክስ አልታቀፉም። በአገልግሎት ላይ ያሉ ተማሪዎችን ስለ መቆጣጠር ሱፐርቪዥን፣ ሌላ ጊዜ እንዴት እንደነበረ እናያለን። ለዛሬ ይቆየን። ያስጠለን በእውነት ሀሳብ አስተያየታችሁን አደንቃለሁ። ምንድን ነው የዩኒቨርስቲ ኮሌጅ አገልግሎት ሲባል ምን አይነት አገልግሎት እንደነበረ እንድትረዱት ብዬ ነው፣ እኔ ማንበብ የፈለግኩት ማለት ይጠቅመናል። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ አንበሳ ድርሻ ያላት ቤተክርስቲያን ነች። ጠቅላይ ሚኒስትሩ ሲናገሩ ኦርቶዶክስ ሀገር ነች ብለዋል። ሀገር ዝም ብሎ አይሰራም። ሀገር በጣም ተራ ነገር አይደለም። ኢትዮጵያ ዛሬ ይኸው የጃማይካው ሊቀጳጳስ መጥተው የነገሩት ምንድን ነው ሀምሳ ወደ ሰላሳ ዓመት ያላነሰ ደሞዝ እስከ ተሻሻለላቸው ጊዜ ድረስ በስድስት መቶ ብር ሳያጉረመርሙና ሳይጨቃጨቁ ጃማይካ፣ ትሪንዳድ እና ቶቤጎ እዛ የፖርታሪኮ የሚባሉት የመሳሰሉ ሀገሮች ላይ 23 ቤተክርስቲያን እያስተዳደሩ በስድስት መቶ ብር ደሞዝ ያሰሩ ነበር። አሁን እሳቸው እንኳን አርባ ዓመት አለፈኝ ወደ አንድ ዓመት እየሆነ ነው እያሉ ነው። ወደዛ ላቲን አሜሪካ ላይ የኢትዮጵያ ወርቱ ይሄ የዩኒቨርሲቲ አገልግሎት ደግሞ አሁን ከተቋቋመ መጨረሻ ላይ የተቋረጠው በ1965 ነው። በ1965 ማለት አሁን ስናስበው ስንት ዓመት ነው የሚሆነው? 2005 ላይ አርባ ዓመት አር የሚሆነው። ስለዚህ 52 ዓመት ማለት ነው ከተቋረጠ ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዛ በፊት ኒውዮርክ ላይ አለች፣ በአፍሪካ አለች፣ ግብጽ ላይ ትታወቃለች። ከሀገር ውጭ ማለት ነው። ከሀገር ውጭ ከአምሳ ዓመት በፊት ኢትዮጵያ ትታወቅ ነበረ። የአድዋ ጦርነት ብዙ ነገሯን አስተዋውቆታል። ሰማዕታቱ አቡነ ጴጥሮስ አቡነ ጴጥሮስ ሐውልት ተብሎ የተዋቀረላቸው ከሰማኒያ ዓመት በፊት ነው። ከሰማኒያ ዓመት ባላነሰ ጊዜ ነው ፒያሳ ላይ የቆመላቸው። አቡነ ሚካኤል ጎሬ ላይ አሉ ጳጳስ ሆነው ተመድበው፣ መቼ ጣሊያን የገደላቸው በ1928 29፣ እንደዚህ በጣሊያን በወረረት ፋሽስት በመጣበት ጊዜ በዛ ሂደት ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን የማትታይ ኮከብ አለች። የምትታይ የአደባባይ ቤተክርስቲያን ነች። ይቺ የአደባባይ ቤተክርስቲያን ቦታ ለምንድን ያልተሰጣት? ለምንድን ነው ገና ለተቋቋሙት ለናዝሪት ባይበል አካዳሚ ለካቶሊክ ቸርቾች ለመካነ ኢየሱስ የጎንደሩ መካነ ኢየሱስ አራት መቶ ዓመቱ አይደል እንዴ እድሜው ያንሳል ከማን አንሶ ነው የጎንደር መካነ ኢየሱስ ሚሽነሪ ያልተላከለት ምንድን ነው ችግሩ እንዳይላክለት ምን አይበቃም አይመጥንም ሊቃውንት የሉትም በጣም እኮ የሊቃውንት አገር እንደሆነ እንሰማለን። ከጊን ከጎንደር መካነ ኢየሱስ አንድ ጉባኤ ተደርጎበታል የሚባልም ነገር እንሰማለን። እነ ቤተልሔም ዙራባ ድጓ ነው ወይስ የአብነት ትምህርት ቤት፣ ያኔም እንደ ፋራ ትምህርት ተቆጥሮ ነበር በመንግስት ደረጃ ወይስ ሚሽ ይሄን የዩኒቨርስቲ አገልግሎት ተጠልፎ ነበረ። ምክንያቱም ካልተጠለፈ ለምንድን ነው ለፕሮቴስታንት አሁን ዩ ኤስ ኤድ ይሄዳል? እሺ ጥሩ ይህ የሱኤን ጆነ ይባል ጥሩም ደግሞ ተማሪዎች ጥሩ ልምድ ውጭ ሀገር ልምድ ያገኙበታል። ሌላ ንጆች አሉ። ትልልቅ የመንግስት መስሪያ ቤቶችም ላይ ተልኳል። ግን እንዴት ነው የኢትዮጵያ ጠቅላይ ቤተ ክህነት የኢትዮጵያ ኦርቶዶክስ ላይ ማይላከው ቢያንስ ሀገረ ስብከቶች ላይ ለምድ ማይላከው? የአክሱም ሐውልት የቅዱስ ላሊበላ አብያተ ክርስቲያናት ላይ መሐንዲሶች ልምዶ ማይላኩት የምራሃነ ክርስቶስን የመሰለ እኔ እንኳን ዋጋ ገፍዬ የአውሮፕላን ትኬት ቆርጬ ሄጄ ያየሁት ያኔ ይህን የመሰለ ለምዶ ማይጠናው ላሊበላ፣ ያኔ ለምንድነው ያልተጠናው? ወይስ ያልተፈለገበት ምክንያት አለ? ላሊበላ ሳይጠና መካነ ኢየሱስ ላይ ተማሪ መላክ ፌር ነው ይሄ? የዩኒቨርስቲ አገልግሎት ብሎ ላሊበላ ሳይጠና ለካቶሊክ ቅድስት ማርያም ለሚባል ትምህርት ቤት ሰው መላክ ይሄ ተገቢ ነው? ላሊበላ ሳይጠና ናይዝሪት ባይበል አካዳሚ ላይ ተማሪ መላክ ይሄ ፌር ነው? አይደለም? ናይዝሪት ባይበል አካዳሚ እንግዲህ አሁን የጠቅላይ ሚኒስትር አብይ አማካሪ ነኝ ብለውኛል። ወደ ሰማንያ ዓመታቸው ነው። ዶክተር ተስፋ ጽዮን ደለለ የወርል ዲቪዥን ፕሬዚዳንት የነበሩት በዛ ወቅት ነበሩ። ሞስት ፕሮባብሊ ወርል ዲቪዥን አካባቢ ከመግባት ያው ብቻ ለስራ ደርሰዋል የዛ ሰዓት ላይ ምክንያቱም ይሄን የምናወራው ከ5 ዓመት በፊት ስለሆነ ማለት ነው። ያኔ እሳቸው ስንት ዓመታቸው የሚሆን የሚሆኑ ነው በዛ ጊዜ ስራ ተሰርቷል። ስለዚህ ምን ይሄ የዩኒቨርስቲ አገልግሎት ኋላ ላይ የአብዮት አስነስቶ ትልልቅ ሰዎች ቢቀረጥፍ ይገባው ይሆን ይሆናል። ምክንያቱም መነሻው የሚሽነሪዎች ሀሳብ አለበት። ምክንያቱም የተገደሉትን ስናያቸው ፕሮቴስታንት አይደሉም። ፓትሪያርካችን አቡነ ቴዎፍሎስ ተገድለዋል። ከ60 በላይ ሊቃውንት የተገደሉት ከዛ ውስጥ ፕሮቴስታንትና ካቶሊክ ሙስሊም ለማግኘት ትንሽ ይቸግራል። እንዳለ የተጨፈጨፉት ኦርቶዶክሶች ናቸው። ስለዚህ የአገሪቷን ታሪክ ሊቀብር የሚችል በአብዮትም ወጣቶችን እየገፋፋ ጋልቦ የመጣ የሀገሪቷ ነቀርሳ የሆነ የዩኒቨርስቲ አገልግሎት አገርን ከማልማት ገበሬውን አቆ እርሻ ከማምረት ብሔር ከብሔር ሕዝብ ከሕዝብ እንዲፋቀር ከመስራት ይልቅ እንዲበጣበጥና ሀገር እንድትፈርስ ጥረት ያደረገ ንግስና እንዲቀር ሀገር እንዳታድርግ ውራ ሆና አሁን በሽተኛ ሀገር ሆና አንካሳ ሆና በደርግ 17 ዓመት በኢህአዴግ 27 ዓመት አሁን ደግሞ ይኸው በዚህ እየተባላን አለን። ለምን የዩኒቨርስቲ አገልግሎት ከተቋቋመ በኋላ በዛው ስንት ወጣት ተቀረጠፈ? በቀይ ሽብር ነጭ ሽብር በመባባል ኢሕአፓ መኢሶን በመባባል ይደርግ በምን በመባባል ስንት ወጣት ረገፈ? እንዲህ ወንድሞቻችን፣ እህቶቻችን፣ አባት እናቶቻችን አይሆኑም? ስንት ህዝብ አይተኩም? ስንት ዝሙር አይፈጥሩም? ለምንድነው ያ ወጣት ጋልቦ ደንዝዞ እንዲሞት የተደረገው? አብዮቱ ምን ነበር ያመጣው? ሊያመጣ የፈለገው ምንድነው? አሁን ምን አመጣልን? አሁን እኛ ምን አለን? በዛ አብዮት ምክንያት ጠቅላይ ሚኒስትር አብይን የመሰለ ሰው የተገኘው እኮ በዛ አብዮት ምክንያት አይደለም። እሱ አሁን አምሳ ምናምን ዓመቱ ነው። የዩኒቨርሲቲ አገልግሎት እንኳን ከተሰጠ ከዛ በፊት ነው። ስለዚህ የዩኒቨርሲቲ አገልግሎትን በመጥፎ ዓይን እንዳየው አድርጎኛል። ከይቅርታ ጋር አሳሳቢ ነው። ምክንያቱም ሚሽነሪዎች የተቆጣጠረውት ይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን የተዳከመችበት፣ ጳጳሳቶቹ የተገደሉበት፣ ቅዱስ ስላሴን የመሳሰሉ መንፈሳዊ ኮሌጆቿ የተዘጉበት፣ ቤተክርስቲያኑ የታሸገበት ስጉር እጅ ይኖረው ይሆን? ማየት ሳይፈልግ አይቀርም ለማለት ነው። አስተያየት ሃሳቦቻችሁን እቀበላለሁ። ስላዳመጣችሁኝ ያመሰግናለሁ። ቸር ጊዜ ይሆናችሁ። ዛሬ መቼም ሰኔ ስንት ሆነ ማለት ነው? ሰኔ ዘጠኝ ቸር ጊዜ አውለን ይመቻችሁ።